የአስፈሪው ጦርነት መልክ ዶናልድ ትራምፕ እንዲህ ብለዋል። ኢራንን እድል ሰጠናት፣ እስካሁን አልተጠቀመችበትም። ወደ ምንም ከመቀየሯ በፊት ስምምነት አድርጋ የኢራን ኢምፓየር በመባል የሚታወቀውን ማዳን አለባት ሲሉ የወቅቱን አስከፊ መልክ አሳይተዋል። በእርግጥ የመካከለኛው ምስራቅ ትኩሳት የዋለ ያደረ ቢሆንም የአሁኑ ግን ወደ አስፈሪነቱ ተሸጋግሯል። ሰሞኑ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩ ከተሰማ በኋላ ዋሽንግተን በመካከለኛው ምስራቅ ሀገራት ያሏትን የኤምባሲ ባልደረቦችን ቁጥር እየቀነሰች መሆኑ ሰምቶ ነበር። በቀጠናው ለሁለት ዓመት ያክል በጋዛና በሌሎች የግጭት ቀጠናዎች በሚሊዮኖች የሚቆጠሩ ሰዎች መፈናቀል፣ የምግብ የውሃና የሕክምና አገልግሎት እጦት፣ የክፍለ ዘመኑ የከፋ ሰብዓዊ ቀውስ ማስከተሉም እያየን ባለንበት ወቅት አሁን ላይ የቀጠናው አስፈሪ ጦርነት ተጀምሯል። ይህን አስመልክቶ ሓሪ ዲጂታል ልዩ ዳሰሳ አዘጋጅቷል። አብራችሁን ቆዩ። በእርግጥ የተፈራ ሁሉ የደረሰ ይመስላል። እስራኤል በኢራን ላይ ስትዝት የከረመችው ሁሉ ደርሶ አስፈሪውን ጦርነት ጀምረዋለች። በጋዛና በሶሪያ ካየነው የከፋ የሚሆነው ጦርነት ኢራን ከእስራኤልና ከአጋሮቿ ጋር ገጥማለች። እስራኤል ዛሬ ሌሊቱን በኢራን የኒኩሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴን ሳላሚ መገደላቸውን የኢራን መገናኛ ብዙሃን በ

እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እየተፈጸመባቸውና ከተገደሉት መካከል ንጹሐን ይገኙበታል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ ጠርተውታል። የአገሪቱ የአቶሚክ ኃይል ድርጅት ኃላፊ የነበሩት የኒውክሊየር ሳይንቲስቱ ፍሬዱ ናባሲ ከዚህ ቀደም በአውሮፓውያኑ 210ር በቴሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ የተረፉ ቢሆንም ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ የተጫወቱ ሊቅ የእስራኤል አረሮች በልተዋቸዋል። ቢያንስ ሁለት የኒውክሌር ሳይንቲስቶችም በዚህ ጥቃት እንደተገደሉ እየተገለጸ ነው። የኒውክሌር ሳይንቲስቱ በቴሄራን የሚገኘው የአቶሚክ የእስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት መህዲ ቴሄራንቺም ተገድለዋል። እንዲሁም በስድስት ዋና ዋና ወታደራዊና የኒውክሌር ቦታዎች ላይ ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ለመሟላት ልትሰነዝር ትችላለችም ተብሏል። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቶቹ እንደሚፈጸሙ እንደሚያውቁ፣ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። በደቂቃዎች ልዩነት ፕሬዚዳንቱ የእስራኤልን ኦፕሬሽን ሲያወድሱ ታይተዋል። ኢራን ላይ ተጨማሪ ጥቃቶች ሊፈጸሙ እንደሚችልም ፍንጭ ሰጥተዋል። ከኢራን ወገን በኩል ደግሞ ሩሲያ ድምጿን አሰምታለች። በውጭ ጉዳይ ሚኒስቴር መስሪያ ቤት በኩል እስራኤል በኢራን ላይ ያደረሰችውን ጥቃት አውግዛለች። በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንነዋለች። ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች ሞስኮ። በቀጠናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔቴንያሁ መንግስት የፈጸመው ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታለች ተብሏል። በአሁኑ ወቅት ኢራን ከፍተኛ የአጸፋ መልስ መስጠት ጀምራለች። የኢራን አብዮታዊ ዘብ ኃላፊዎች እንዳሉት እስራኤል የምትጸጸትበትን የአጸፋ ምላሽ እንሰጣለን ባሉ በሰዓታት ልዩነት ውስጥ እስካሁን ከአንድ መቶ በላይ ሰው አልባ አውሮፕላኖችን ወይም ድሮኖችን ወደ እስራኤል ማስወንጨፏን የእስራኤል መከላከያ ሰራዊት አሳውቋል። ኢራን በእስራኤል ጥቃት የተገደሉ ከፍተኛ የጦር መሪዎችንና ባለስልጣናትን የሚተኩ ሹመቶችንም በአፋጣኝ ሰጥታለች። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ኤፊ ደፍሪን የእስራኤል ከተሞችን ለመምታት ኢላማ አድርገው የተወነጨፉትን ድሮኖች ለማምከን እየሰራ ነው ማለታቸውን ኤቢሲ ዘግቧል። የእስራኤል መከላከያ ሰራዊት በኢራን ላይ የፈጸመውን ጥቃት ተከትሎ የእስራኤል አየር ክልል ተዘግቷል። የጆርዳን አየር ክልልም በተመሳሳይ መዘጋቱ ነው የተገለጸው። የረቀቁ ቴክኖሎጂዎች፣ የስለላ አቅም፣ ጀብድ የተቀላቀለበት ወታደራዊ ቁመና፣ የአገራት ጥብቅ ግንኙነት አሁን መታየት ጀምሯል። እስራኤል በስለላ ተቋማ በኩል ለስድስት ወራት ያክል ስትሰራበት የነበረው ኦፕሬሽን በመከላከያ ቡድኗ በኩል ያቀደችውን ፈጽማለች። በአሁኑ ሰዓት በመካከለኛው ምስራቅ ያለው ወታደራዊ ውጥረት በጣም ከፍተኛ ሲሆን፣ በተለያዩ አካባቢዎች እጅግ ዘግናኝ የሚባል ጦርነቶች እየተካሄዱ ነው። በተለይም እስራኤልና ሐማስ በጋዛ ሰርጥ እና በዌስት ባንክ ያለው ጦርነት የዓለም ሀያላን በዝምታ እየተመለከቱት ያለው ዘግናኝ እልቂት ሆኗል። የሐማስ ታጣቂዎች በእስራኤል ላይ ጥቃት ከሰነዘሩ በኋላ እስራኤል በጋዛ ከፍተኛ ወታደራዊ ዘመቻ እያካሄደች ነው። ጦርነቱ ከፍተኛ የሆነ ሰብአዊ ቀውስ አስከትሏል። ከተጀመረበት እንደ አውሮፓውያኑ አቆጣጠር ጥቅምት 7 2023 ጊዜ አንስቶም 55104 ፍልስጤማውያን ሲገደሉ ከ127000 በላይ መቁሰላቸውን የጋዛ ጤና ጥበቃ ሚኒስቴር አሳውቋል። ማባሪያ ባጣው የእስራኤልና ሐማስ ግጭት የሟቾች ቁጥር በሁለቱም ወገኖች እየጨመረም ይገኛል። በተለይም የእስራኤል ኃይሎች በጋዛ ሰርጥ በተደጋጋሚ በሚያደርሱት የተቀናጀ የአየርና የምድር ጥቃት በየቀኑ የበርካታ ፍልስጤማውያንን ሕይወት እያሳጣ መሆኑ ነው የጋዛ ጤና ሚኒስቴር ያስታወቀው። ይህ ግጭት አሁን አሁን ደግሞ ወደ ቀጠናው አካባቢዎች ሊስፋፋ ይችላል የሚል ስጋትም አይሏል። በተለይም በሄዝቦላህና በእስራኤል ጦር መካከል ግጭቶች እየተባባሱ መጥቷል። ሄዝቦላ በኢራን የሚደገፍ ቡድን ሲሆን በሊባኖስ ፖለቲካ ውስጥም ጉልህ ተጽዕኖ ያለው መሆኑ ይታወቃል። በተጨማሪም የየመን ሀውቴዎችና ዓለም አቀፍ ኃይሎች፣ በተለይ አሜሪካ በየመን የሚገኙት በኢራን የሚደገፉ ሀውቴ አማጽያን በቀይ ባህር በኩል የሚያልፉ የእስራኤል ወይም ከእስራኤል ጋር ግንኙነት ያላቸውን አገራት መርከቦች ላይ በርካታ ጥቃቶች እያደረሱ መሆኑ ይታወቃል። ይህን ተከትሎ አሜሪካና አጋሮቿ በሀውቴ አማጽያን ላይ የአጸፋ እርምጃ እየወሰዱም ይገኛል። የዚህ ጦርነት መሪዎች ጠቅላዮች ኢራንና እስራኤል የቆየ ጥላቻና ፉክክር ያላቸው ሲሆን ኢራን በቀጠናው ውስጥ የተለያዩ አማጺ ቡድኖችን እንደ ሂዝቦላህና ሀውት ያሉትን ማለት ነው፣ በመደገፍ የእስራኤልንና የምዕራባዊን ተጽዕኖ ለመገደብ ትሞክራለች። የሃይማኖትና የጎሳ ልዩነቶች በመካከለኛው ምስራቅ የሺያና ሱኒ እስልምና እንዲሁም የአረብና የፋርስ ብሔረሰቦች ልዩነቶች ለግጭቶች መባባስ አስተዋጽኦ ያደርጋሉ። በዚህም ምክንያት እንደ ሳውዲ አረቢያ ያሉ ሀገራት በቀጠናው ውስጥ የፖለቲካ የበላይነት ፍለጋ ለማግኘት የሚያደርጉት ፉክክር የውጥረቱ ሌላኛው መንስኤ ነው። በዋናነትም እንደ አሜሪካ፣ ሩሲያና አንዳንድ የአውሮፓ ሀገራት ያሉ የውጭ ኃይሎች በቀጠናው ባላቸው ጥቅም ምክንያት በተለያዩ ግጭቶች ውስጥ በቀጥታም ሆነ በተ ተዘዋዋሪ ሲሳተፉም ይታያል። አሜሪካ በተለይ የእስራኤልን ደህንነት ማስጠበቅና የነዳጅ አቅርቦትን ማረጋገጥ ዋና ዓላማዋ በመሆኑ በቀጠናው የሚተኮሰው ሮኬትም ሆነ ፖለቲካዊ ጨዋታ ከአይኗ ይራቁ አይደሉም። የቀጠናው የአረብ አገራት የእስራኤል ፍልስጤም ግጭት ላይ የጋራ አቋም የሌላቸው መሆኑ ለችግሩ መባባስ የራሱ አስተዋጽኦ አበርክቷል። ታሪክ እንደሚነግረን ከ1948 የእስራኤል መንግስት ምስረታ ጀምሮ ከ1948 የእስራኤል መንግስት ምስረታ ጀምሮ የዘለቀ ሲሆን የፍልስጤም ህዝብ የመሬትና የራስን እድል በራስ የመወሰን ጥያቄ ዋናው የመወዛገቢያ ነጥብ ነው። በተለይ እስራኤል የያዘቻቸው የፍልስጤም ግዛቶችና የሰፈራ መስፋፋት ውጥረቱን ያባብሰዋል። በዚህ ጉዳይ ላይ የአረብ ሀገራት ተመሳሳይ ቢሆኑም የኢራን ሳውዲ አረቢያ ፉክክር በቀጠናው የበላይነት ለማግኘት የሚወዳደሩ ሲሆን ኢራን በዋነኛነት ሺአ እምነት ተከታይ ስትሆን፣ ሳውዲ አረቢያ ደግሞ የሱኒ እስልምናን ትከተላለች። ይህ ልዩነት በየመን ሶሪያና ሊባኖስ በሚካሄዱ የውክልና ጦርነቶች ላይም ተጽዕኖ አሳድሯል። የ የሀያ ወራቱ ጦርነት ባለበት ሁኔታ አሁን ላይ አዲስ ጦርነት በጊዜ እልባት ካላገኘ የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ የሚያሳድረው ተጽዕኖም ቀላል የሚባል አይደለም። በተለይም በቀይ ባህር ላይ የሚፈጸሙ ጥቃቶች ለኢትዮጵያና ለአፍሪካ ቀንድ ሀገራት ከፍተኛ የደህንነት ስጋት መፍጠሩ አይቀርም። ይህ ደግሞ በኑሮ ውድነትና የዋጋ ንረት ላይም ተጽዕኖ ሊያሳርፍ እንደሚችልም ነው የሚገመተው። በሌላ በኩል ደግሞ በሀገራት ግንኙነት ላይ የሚያሳድረው ተጽዕኖ የአሰላለፍ ለውጥ የማምጣት አቅም ሊኖረውም ይችላል። በእርግጥ የመካከለኛው ምስራቅ ዋና ዋና ኃይሎች በአፍሪካ ቀንድ ውስጥ ያላቸው ተጽዕኖ መጨመር ተከትሎም በሀገራት መካከል ያለው ግንኙነት ውስብስብ ሊያደርገው ይችላል። በዚህም የኢትዮጵያና ግብጽ የውሃ ውዝግብ ከቀጠናው የጂኦፖለቲካ ጋር ማድረግ ሊያያዝም ይችላል። በተጨማሪም በየመን የሚገኙት የአውቲ አማጽያን በጋዛ በሚደረገው ጦርነት ምክንያት በቀይ ባህር በኩል የሚያልፉ መርከቦችን ማጥቃታቸውን ቀጥለዋል። ይህም የዓለም አቀፍ ንግድ መስመር በመሆኑ ጥቃቶቹ ዓለም አቀፍ የኢኮኖሚ ተጽዕኖ ውስጥ ከከተተው ከራርሟል። በቀጠናዋ አለመረጋጋት ምክንያት የትራንስፖርት ወጪን ይጨምራሉ። የነዳጅ ዋጋ እንዲያሻቅብም ያደርጋሉ። በአካባቢው የአክራሪ ቡድኖች እንዲጠናከሩም ምቹ ሁኔታ ሊፈጥር ይችላል ተብሎም ይጠበቃል። በዩናይትድ ስቴትስ እና በኢራን መካከል ያለው ፍትጊያ የቀጠናውን ውጥረት ሊያባብሰው እንደሚችልም ይጠበቃል። ኢራን በየመን፣ በሶሪያ፣ በኢራቅና በሊባኖስ ውስጥ ያሉ ሸማቂ ቡድኖችን ትደግፋለች። ዩናይትድ ስቴትስ ደግሞ የእስራኤልና የሳኡዲ አረቢያን ደህንነት ታረጋግጣለች። በቅርብ ጊዜ በሆርሙዝ የባህር ወሽመጥ ውስጥ በሚገኙ ወታደራዊ ካምፖች ላይ የተፈጸመውን ጥቃቶች፣ የመርከቦች እገታ፣ የአፍሪካ ቀንድ ያለችበት ሁኔታ ተደማምሮ ውጥረቱን እንዲያይል ያደርገዋል። ይህም አሜሪካ ከቀጠናው የኤምባሲ ሰራተኞችን የምታስወጣበት በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ጉዳዮች ላይ የአጸፋ እርምጃ ትወስዳለች በሚል ስጋት ፈጥሯል። ከሰሞኑም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህኑ ጉዳይ በተመለከተ ሲናገሩ የኤምባሲ ሰራተኞች በዚያ መቆየታቸው አደገኛ ሊሆን ይችላል፣ ምን እንደሚፈጠር አብረን እናያለን ብለዋል። ይህ በእንዲህ እንዳለ የኢራንና የአሜሪካ ኒውክለር ቦምብ ድርድር ከበርካታ ዙር ንግግሮች በኋላ አሁን ላይ መቆሙ የሚታወቅ ሲሆን የአሜሪካ የመካከለኛው ምስራቅ አማካሪ ስቲቭ ዊትኮፍ በመጪው እሁድ ኢራንን ዳግም በኒውክለር ጉዳይ የመነጋገር እቅድ እንደነበራቸውም ተነግሯል። ይሁንና እስራኤል የፈጸመችውን ጥቃት ተከትሎ እንዲሁም የአሜሪካው ፕሬዝዳንት የሚሰጧቸው አስተያየቶች ይህ የውይይት ቀጠሮ የሚሳካ አይመስልም። ትራምፕ ኢራን የኒውክሌር መሳሪያ እንድታበለጽግ እንደማይፈልጉም ያንን አንፈቅድም ሲሉ አረጋግጠዋል። አክለውም ከኢራን ጋር በኒውክሌር ጉዳይ ስምምነት ላይ ለመድረስ ያላቸውን እምነት እያጡ መሆናቸውንም ተናግረው ነበር። ፕሬዚዳንቱ ይህን ማለታቸውን ተከትሎ የኢራን የመከላከያ ሚኒስትር ከኒውክሌር ድርድር በፊት አገራቸው ጥቃት ከደረሰባት በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን እንደምትመታ መናገራቸውን አልጀዚራ ዘግቧል። እንደሚታወሰው ትራምፕ በኢራን የዩራኒየም ማበልጸግ ላይ ገደቦችን የሚያስቀምጥ ስምምነትን ለማድረግ ከሚያዝያ ወር ጀምሮ አምስት ዙር ድርድር ያካሂዱ ሲሆን ስድስተኛው ድርድር በዚህ ሳምንት መገባደጃ እንደሚደረግ ተጠብቆ ነበር። ከዲፕሎማሲያዊ አማራጮች ይልቅ ወታደራዊ እርምጃ አስፈላጊ እንደሆነ አጥብቀው የሚያምኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት መግቢያ ላይ ከትራምፕ ጋር ለአርባ ደቂቃ የዘለቀ በውጥረት የተሞላ የስልክ ቆይታ ማድረጋቸውን ምዕራባውያኑ ዘግበዋል። በዋሽንግተንና በትሔራን መካከል ያለው የኒውክለር ውይይት በወሳኝ ምዕራፍ ላይ ባለበት በዚህ ሰዓት እስራኤል ጥቃት ብትፈጽም ወይም የኒውክለር ስምምነቱ ቢከሽፍና ትራምፕ ወታ ወታደራዊ እርምጃ ኢራን ላይ የሚያዙ ከሆነ አገራቸው በቀጠናው በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። ኢራን ይህን ተከትሎ የአሜሪካ መከላከያ ሚኒስትርም በኩዌትና ባህሬን የሚገኙትን ጨምሮ በቀጠናው ባሉ አገራት የሚገኙ የአሜሪካ ወታደሮች ቤተሰቦች ፈቅደው እንዲወጡ አዘዋል። በሌላ በኩል ደግሞ የትራምፕ አስተዳደር አገራቸው በሁሉም የአሜሪካ ኤምባሲዎች ያለውን ሁኔታ እየፈተሸ እንደሚገኝ ከዚህ ቀደም መግለጻቸው የሚታወስ ነው ለዚህም ነው ነው የውጭ ጉዳይ መስሪያ ቤቱ ኃላፊዎች አሁን ባለን አዲስ ግምገማ በኢራቅ ያለንን ዲፕሎማቲክ ስራዎች ለመቀነስ ወስነናል ሲሉ የተደመጡት። ኢራን ዩራኒየምን የምታበለጸገው ለኃይል ምንጭ አገልግሎት እንጂ አቶሚክ ቦምብ ለመስራት እንዳልሆነ በተደጋጋሚ ስትናገር ተደምጣለች፣ ያመናት ባይኖርም። በመካከለኛው ምስራቅ የአሜሪካ ዋነኛ ጥቅም የነዳጅ አቅርቦት መረጋጋትን ማረጋገጥ ሲሆን የወዳጆቿን ደህንነትም ያሳስባታል። በዚህ መሠረት ቀይ ባህር የዓለም ንግድ ቁልፍ የባህር በር ሲሆን፣ እስያን ከአውሮፓ ጋር ወደሚያገናኘው የስዊዝ ካናል መግቢያ ነው። ኢትዮጵያና አብዛኛው የምስራቅ አፍሪካ አገራት ወደ ዓለም ገበያ ለመግባት የሚጠቀሙበት ዋናው መንገድም ነው። በቀይ ባህር አካባቢ በተለይም በባበል ማንደብ የባህር ሰርጥ የሚፈጠሩ ማናቸውም አለመረጋጋት ወይም ጥቃቶች የንግድ እንቅስቃሴ እንቅስቃሴን በእጅጉ ያደናቅፋሉ። እንደ የመን ሀውቴ አማጽያን በመርከቦች ላይ የሚያደርሱት ጥቃት የመርከብ ኩባንያዎች አማራጭ መንገዶችን እንዲጠቀሙ ያስገድዳቸዋል። ይህ ደግሞ የመርከብ ጉዞ ጊዜን ከ10 እስከ 14 ቀናት እንዲጨምር ያደርጋል፣ የነዳጅ ወጪን ያንራል፣ የመድን ዋስትና ክፍያን ይጨምራል፣ እንዲሁም የመርከብ ጭነት ዋጋንም ያንራል። ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት የሸቀጦች ዋጋ እንዲጨምርና የዋጋ ግሽበት እንዲከሰት ያደርጋል። የምግብ ዋስትና ስጋቶችም ሊፈጠሩ ይችላሉ። በተለይ የእህል ምርቶች ከውጭ የሚያስገቡ ሀገራትን ይጎዳል። በእርግጥ በመካከለኛው ምስራቅ ያለው ውጥረት ኢትዮጵያ የባህር በር የማግኘት ፍላጎቷን እንደሚጨምረው ይናገራሉ ተንታኞች። ምክንያቱም በመካከለኛው ምስራቅ ያለው አለመረጋጋትና በተለይም በሶማሊያ በየመንና በሌሎች አካባቢዎች የሚገኙ የሽብር ቡድኖች እንደ አልሻባብና አይስ ቅርንጫፎች እንቅስቃሴ እንዲጠናከር ያደርጋል። ይህ ደግሞ በምስራቅ አፍሪካ የጸጥታ ስጋት ይፈጥራል። የጦር መሳሪያ ዝውውርም ሊጨምር ይችላል ይችላል። ይህን ዓለም አቀፋዊ ችግር ለመከላከል የባህር በር ምላሽ ማግኘት የግድ ሊሆን ይችላል። እስራኤልና ኢራን ጦርነት መግጠማቸው የምስራቅ አፍሪካ የጂኦፖለቲካዊ ጉዳዮችን በወታደራዊ ፍጥጫዎች እንዲታጀቡ የማድረግ አቅሙም ከፍተኛ ነው። በመካከለኛው ምስራቅ ያሉ ሀገራት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ተርኬና ኢራን በምስራቅ አፍሪካ ያላቸውን ኢኮኖሚያዊና ፖለቲካዊ ጥቅም ተከትሎ የውስጥ ግጭት ሊያባብሱ ይችላሉ ተብሎም ይጠበቃል። በግብጽና በኢትዮጵያ መካከል ባለው የታላቁ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ምክንያት የመካከለኛው ምስራቅ ውጥረት የግብፅን አቋም በመጠኑም ቢሆን ሊያዳክም ይችላል። በመካከለኛው ምስራቅ ያለው ውጥረት ለኢትዮጵያና ለመላው ምስራቅ አፍሪካ ፈተናዎችንና አንዳንዴም ውስን እድሎችን ይዞ የሚመጣ ነው። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።